ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ እንደዚህ የሚል ቃል አለ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤትም ገፋው፣ በዓለት ላይ ስለተመሰረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን ባሸዋ ላይ የሠራ ሰነፍን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤትም መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ቃሉን ሰሚ ብቻ ሳንሆን ቃሉን ተግባራዊ እንድናደርግ ይህ ክፍል ያስተምረናል እና ቃሌን ሰምቶ የሚያደርግ አለ፣ ቤቱን በዓለት ላይ ሰራ። በዓለት ላይ ማለት ለምሳሌ ቤት በዋልክ ተሰርቶና ያለዋልክ ዋልክ ሲሰራ አንድ አይደለም። አንዳንዴ ካያችሁ ያለዋልክ ዋልክ የሚሰሩ ቤቶች በቀላሉ ምስጥ ቢሆን ውስጥ ለውስጥ፣ ለምሳሌ በእንጨት የሚሰሩ በሳጋ የሚሰሩ ቤቶችን ካያችሁ በጭቃ የሚሰሩትን ያለዋልክ የሚሰሩ ቤቶችን ካያችሁ በቀላሉ ምስጥ ይበላቸውና ውስጥ ለውስጥ ቦርቡሮ ከዛ በኋላ አሞራ ክንፍ ቢሆን አሜሪካ ሞድ ቢሆን በተለያየ ቅርጽ የተሰራ ቤት እንኳን ቢሆን ያማረውን ቤት ውስጥ ለውስጥ ምስጥ በልቶ ክፉኛ ወዳደቅ እንዲወድቅ ያደርገዋል። ወይም ደግሞ ሚዛኑ የተዛባ ቤት እንዲሆን ያደርገዋል። ያ ምንድን ነው ምክንያቱ? በአለት ላይ ስላልተመሰረተ ወይም ደግሞ በውሃ ልክ ሚዛኑን ጠብቆ እንዲሰራ ስላልተደረገም ያ ቤት አንደኛ ውስጥ ለውስጥ ምስጥም ሆነ ሌላም ነገር ቡርቡሮት አወዳድቆ ክፉ እንዲሆን ያደርገዋል። በሌላ እንግል ደግሞ ስትመለከቱት በቀላሉ ጎርፍ ይመጣል፣ ያን ቤት ይገፋዋል፣ ይጥለዋል። ነፋስ ቢሆን ሌሎች ነገሮች ምን ያደርጉታል? እንዲጥል ያደርጉታል ማለት ነው። ባለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋ፣ ባለት ላይ ስለተመሰረተ አለ አልወደቀም። በዓለት ላይ የተሰራ ቤት ማለት ልክ ቅድም እንዳልኳችሁ ነፋስ ቢመጣ ዝናብ ቢመጣ ጎርፍ ቢመጣ አይናወጥም። በዓለት ላይ ስለተሰራ ያለመናወጥ ተረጋግቶ ያ ቤት ይቀመጣል። ልክ እንደዛ በቃሉ ላይ የተሞላ ሰው የተለያዩ በዚህ ምድር ላይ በአዳም እርግማን ምክንያት የመጡ በሽታዎች አሉ፣ ድህነት አለ፣ ሞት አለ፣ እርግማን አለ። እንደነዚህ ያሉ የተለያዩ ነገሮችን በክርስቶስ ኢየሱስ ባለን እምነት፣ በተሞላነው እምነት፣ በቃሉ ላይ ባለን እምነት ፕሮቴክት እናደርጋለን። ስለዚህ ያ የተሞላነው ቃል ነው እኛን የሚከልለን። በዛ የተሞላነውን ቃል ደግሞ በመናገር ያን ቃል በማሰላሰል ቃሉ ሰሚ ብቻ ሳንሆን ተግባራዊ ስናደርግ ለምሳሌ ቀላል ኤግዛምፕል፣ ለመስጠት ለምሳሌ አንተ እግዚአብሔር መኪና ሰጣለሁ ብሎ ከሆነ መንጃ ፈቃድ ማውጣት አለብህ። ያ ተግባራዊ ማለት ነው፣ ተግባራዊ መሆን አለብህ ማለት ነው። እግዚአብሔር ታገለግላለህ ብሎ ከሆነ ባይብል ኮሌጅ መማር ሊሆን ይችላል፣ ወይም ደግሞ መጾም፣ መጸለይ ሊሆን ይችላል። የተለያዩ ከአንተ ቀደም በማስተማር ልምድ ያላቸው ሰዎች ወይም አባቶች ጋር ሄዶ በእነሱ ግር ሥር ሆኖ መቆየት ሊሆን ይችላል። መጸለይ መጾም ወይም ደግሞ መንፈሳዊ ትምህርት ቤቶችን መማር ጆይን ማድረግ ከተለያዩ አገልጋዮች ጸጋን መካፈል። መጠበቅ የሚባል ነገር ደግሞ አለ። ጊዜ የሚባል ነገር አለ። ያለ ጊዜ ብትወጣ እንቅፋት አለ ማለት ነው። ስለዚህ በቃሉን ተግባራዊ ስታደርግ ውጤታማ ትሆናለህ ማለት ነው። ቅድም እንዳልኳችሁ እግዚአብሔር ታገለግላለህ ካለ በሰዎች ወይም በአገልጋዮች ስር ሆኖ ከነሱ መማር ባይብል ኮሌጆች መግባት እንደዚሁም ደግሞ መጾም፣ መጸለይ የተለያዩ ተግባራዊ እርምጃዎችን ማድረግ። ከዛ ውጭ ደግሞ እንዳልኳችሁ እግዚአብሔር በኢኮኖሚ ደግሞ ፋይናንሻል ደግሞ ሊባርካችሁ ከሆነ መኪና እገዛላለሁ ወይም ደግሞ መኪና እንደምትገዛ ተናግሮ ከሆነ መንጃ ፍቃድ ማውጣት የአንተ ድርሻ ነው ማለት ነው። እንደዚሁም ደግሞ የውጭ በር ይከፈትላል ከተባልክ ፓስፖርት ማውጣት የአንተ ድርሻ ነው። ቋንቋ መማር የአንተ ድርሻ ነው። የራስ የአንተን ድርሻ ማውጣት አለብህ እግዚአብሔር ደግሞ በሮችን ይከፍታል ማለት ነው። ስለዚህ ያቺ የእምነት ሴት እንኳን ካያችኋት ለአስራ ሁለት ዓመት ደም ይፈሳትን ሴት ካያችኋት ከቤቷ እንኳን ስትመጣ የልብሱ ዘርፍ ከነካው እፈውሳሉ ያለች ነበረ። ታስብ ነበር፣ ታስላስል ነበር፣ ተናገር ነበር። ከዛ ደግሞ ምን አደርገች? ልብሱን ነካች። ምን አደርገች? ተግባራዊ የሆነች ማለት ነው። ስለዚህ አላዛርን ከተመለከታችሁት አላዛር ጋርም ተግባር እናያለን አላዛር ሞቷል ተቀብሯል ግን ምን አለ ኢየሱስ ድንጋዩን አንሱት አለ ሃሌሉያ ድንጋዩን አንሱት ከዛው ምን አለ ፍቱትና ይሂድ አለ ስለዚህ ያ ነገር ድንጋይ ማንሳቱ ቢሆን የተገነዘውን መፍታት ምንድን ነው ተግባር ነው ስለዚህ ተግባር ያስፈልጋል ማለት ነው ቃሉን ሰሚ ብቻ ሳንሆን ቃሉን ተግባራዊ ሰዎች መሆን አለብን ማለት ነው ስለዚህ አልዓዛር ተነሳ ቃል ነው እንዲነሳ ደግሞ ድንጋዩን ማንሳት ምንድን ነው ተግባር ነው ስለዚህ ቃሉን ሰሚ ብቻ ሳንሆን ተግባራዊ ሰዎች መሆን አለብን ማለት ነው ስለዚህ ቃሉን ሰምቶ ማያረግ ሰው ደግሞ እዚህ ጋር ሲናገር ቤቱን ባሸዋ ላይ የሰራ ሰነፍን ሰው ይመስላል ለምሳሌ ይህ ሰው ልክ በሽታ አንዳንድ ሰው በጣም በቃል የተሞላ ሰው በጣም ጎበዝ አማኝ ነው የምትለው ሰው የሆነ ሰዓት በሽታ በሚመጣበት ሰዓት በሽታ ሲያጠቃው በቃ መሞቴ ነው፣ አበቃልኝ፣ አለቀልኝ ብሎ ተስፋ በመቁረጥ ሞትን ወደ ሕይወቱ ይጋብዛል፣ ወይም ደግሞ መሞቱን ያፈጥናል። ሌላ ጊዜ ኮንፊደንስ የነበረው ሰው የሆነ በሽታ ሲመጣ መናዘዝ ይጀምራል። እግዚአብሔር የተናገረው እኮ ብዙ ተስፋ እያለ ብዙ ዓላማ እያለ ብዙ ለትውልድ ትተርፋለህ እያለ እሱ ደግሞን ያደርጋል አፍጥኖ ጉድጓዱን ይቆፍራል። ስለዚህ እምነት ከተግባር ጋር ሲሆን መልካም ነው። ቤታችሁን ባሸዋ ላይ መመስረት የለባችሁም። ቤቱን ባሸዋ ላይ የመሰረተ ሰው ውስጡ ቃሉ ባዶ ነው ማለት ነው። ውስጡ በቃል አልተሞላም ወይም ደግሞ በቃል የተሞላውን ነገር ተግባራዊ አላደረገም ማለት ነው። ስለዚህ ቤታችሁ ባሸዋ ላይ መሰራት የለበትም። ቤቱን ባሸዋ ላይ የመሰረተ ሰው ትንሽ መንገጫገጭ በሚመጣበት ሰዓት ላይ ትንሽ የኢኮኖሚ የጥረት በሚመጣበት ሰዓት ላይ እንደዚህ ከሆነ ማመን ምን ይሰራል? እንደዚህ ከሆነ ጴንጤ መሆን ምን ይሰራል? እንደዚህ ከሆነ ለምን ወደ ዓለም አልመለስም? ለምን አልጠጣም? ለምን አልጨፍርም? ለምን እንደ ጓደኞች አልሆንም? በትንሽ ነገር ማኩረፍ ልክ እንደ እስሬላውያን በምድረ በዳ ላይ በሚሄዱበት ሰዓት ላይ ትንሽ ነገር ሲጎልባቸው ግብፅን ነበር የሚመለከቱት። ያ ሁሉ የባርነትን ዘመን፣ ያ ሁሉ የተሰቃዩበትን ዘመን መልሰው ወደዛ ወደኋላ የመመልከት ነገር ነበር እና እንደዛ እንድትሆኑ የሚያደርገው በቃል አለመሞላት ነው። በቃል የተሞላ ሰው ሞት እንኳን እየመጣበት አልሞትም፣ በሕይወት እኖራለሁ፣ የጌታን ስራ እናገራለሁ፣ የጌታ ማዳን አወራለሁ፣ አውጃለሁ ይላል። በተለያዩ ተጽዕኖዎች ላይ ስራ እንኳን ቢያጣ ከፊቴ የተከፈተ በር ተሰጥቶኛል፣ ማንም ሊዘጋው አይችልም ይላል። በዘመኑ ላይ ያውጃል፣ በነገሩ ላይ ያውጃል። ስለ ነገሩ ክብደት ሳይሆን ስለ እግዚአብሔር ትልቅነት ያወራል። ስለዚህ በእምነት መሞላት ላንቺ፣ ላንተ፣ ለእናንተ ይሆንላችሁ። እወዳችኋለሁ። መልካም ቀን ይሆንላችሁ።